እጅግ አዝነናል። ልባችን ደምቷል። በአማራ ሕዝብ የህልውና ትግል ውስጥ በፋኖ አደረጃጀቶች ቁጥር አንድ የሆነውን ግዙፍ ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትዝ ተቀዳሚ ምክትል አዛዥ ሜጀር ጀነራል ከፍ ያለው ደሴ በህወሀት ፋኖዎች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመጥቶ መስዋዕቱን ሰምተናል። በአማራ ሕዝብ የህልውና ትግል ውስጥ እጅግ ልብ የሚሰብር መራር ሐዘን ተፈጥሯል። የጋሸናው ምሽግ ሰባሪ፣ የብልጽግናው ሠራዊት አንበርካኪ፣ የአማራ ሕዝብ ታሪካዊ ጠላቶችን አስጨናቂው ጀግና ታሪክ ይቅር በማይለው መልኩ ክህደት ተፈጽሞበታል። በብልጽግና የጦር ጀኔራሎች ቀይ ዞን ተብሎ የተከለለውን የአማራ ህዝብ የህልውና ትግል ሞዴል የሆነውን ቀጠና በጀግንነት ይመራ የነበረው ታላቁ የጦር ገበሬ በካህዲያን ተወግቷል፣ ተወግቶም ተሰውቷል። ይህ ክህደት በአማራ ህዝብ ትግል ውስጥ ትልቅ ጠባሳ እንደሆነ ጣቢያችን ያምናል። የተካደው ጀግናው ሜጀር ጀነራል ከፍያለው ደሴ አሊያም የአማራ ፋኖዝ በድርጅትና የጎንደር ጠቅላይ ግዛት እዝና መላው ሰራዊቱ ብቻ አይደለም። የተካደው የአማራ ህዝብ የህልውና ትግል ነው የተካደው፣ የሰማዕታት የትግል አደራም ነው የተካደው፣ የአማራ መጪው ትውልድም ጭምር ነው። ጣና ሳተላይት ቴሌቪዥን በጉዳዩ ላይ በዝርዝር ይመለስበታል። በጉዳዩ ላይም ተከታታይ መረጃዎችን ለህዝብ ይፋ ያደርጋል። በቀጥታም ይሁን በተዘዋዋሪ በዚህ የክህደት ተግባር የተሳተፉ አካላት በታሪክና በትውልድ ፊት ይጠየቃሉ። ጀግና ይሰዋል፣ ትግል ይቀጥላል። አሳዛኙ ገጠመኝ ሌላኛው የጎንደሩ ጀግና የአማራው የትግል አብሪ ኮከብ ሻለቃ ናሁሰናይ በተሰዋበት ቀን ታላቁ የጦር መሪ ገበሬ ሜጀር ጀነራል ከፍያለው ደሴ በካሃዲያን ተወግቶ መስዋዕት መሆኑ ነው። በጦሩ ገበሬ ሜጀር ጀነራል ከፍያለው ደሴ ላይ የተፈጸመውን ክህደት በዝርዝር እንደምንመለስበት በድጋሚ እናሳውቃለን።